አሰላሙ አለይኩም ወራህመቱላህ። ትዳር መያዝ የሚፈልግ ሰው እኔን ሊያገባኝ የሚፈልግ ሰው ያው ከታች ባለው ስልክ ማናገር ይችላል። ረዥም ዓመት ውጭ ሀገር ቆይቼ ነው የመጣሁት። የራሴ መኪና አለኝ፣ የራሴ ቤት። መርሐባ። እኔ መልእክቱ፣ የሚያጠነጥነው የነበረው ምንድን ነው? እንትን ንብረት አለኝ፣ መኪና አለኝ፣ ምንም አለኝ፣ ይኸው አለኝ እያሉ የሙስሊም ሴቶች አደባባይ ላይ ስለወጡ ተሰተሩ ነው። ከዚህ በኋላ የሚቀጥለው እነሱ ቆርጠው የትዳር ያለህ የሚል ያው ማስታወቂያ አስመስለውት አቅርበውታል። እና ይህን ነገር የምታደርጉ ሰዎች እኔን የሚወክል አይደለም። ከኔ ንግግር ጋር ፎቶ፣ የሴቶችን ፎቶ እያቀናበራችሁ አምጥታችሁ ልክ እኔ እነዚህ ሴቶች እንደምደልል አድርጋችሁ ያቀረባችሁ አካሎች አደብ ይኖራችሁ፣ አላህን ፍሩ። ነገር ግን ለሌሎች ለተመልካቾች ይህንን ቪዲዮ እንዲሰራ የተገደድኩት በርካታ ሰዎች ሜንሽን እያደረጉልኝ ስለነበረ ሀሳብ እየሰጡ መልስ እንዲሰጥበት ስለፈለጉ ነው መልስ የሰጠሁት፣ እንጂ ለእያንዳንዱ ነገር መልስ ይሰጣል ማለት አይደለም። ለማንኛውም ሙሉ ቪዲዮውን ተጋበዙልኝ። ወሰላም አሌይኩም ወረህመቱላህ ወበረካቱ። አሰላሙ አሌይኩም ወረህመቱላህ ወበረካቱ። ትዳር መያዝ የሚፈልግ ሰው፣ እኔን ሊያገባኝ የሚፈልግ ሰው ያው ከታች ባለው ስልክ ማናገር ይችላል። ረዥም ዓመት ውጭ ሀገር ቆይቼ ነው የመጣሁት። የራሴ መኪና አለኝ። የራሴ ቤት አለኝ። ምንም ነገር አልፈልግም። ባል ብቻ ነው፣ ታማኝ የሆነ ሰው ብቻ ነው የምፈልገው የሚሉ ሴቶች በጣም እየተበራከቱ ነው ሶሻል ሚዲያ ላይ። እህቴ ወላሂ አይደረግም፣ በጣም ነውር ነው። አንቺን አላህ አክብሮ አልቆ የበላይ አድርጎ ነው የፈጠረሽ። ስለዚህ ተሰተሪ ምናልባት አደባባይ ላይ የተገለጸ ወይም አደባባይ ላይ መግለጫ የወጣበት ትዳር በዚህ አይነት መልኩ የሚመጣ በሶሻል ሚዲያ የሚመጣ ትዳር ለትዳር ሳይሆን ለንብረት ነው። ንብረትሽን ፈልጎ ወይም ደግሞ ጊዜያዊ በአንቺ ላይ መጫወት የሚፈልግ የሚያምረው ሰው ካልሆነ በስተቀር ምንነቱን፣ ማንነቱን የማታውቂው ሰው እንዴት መቶ ልታናግሩ ፈቃደኛ ትሆኛለሽ? እንደዚህ አይነት ሰው ለማግባት እንዴት ፈቃደኛ ትሆኛለሽ? አንቺ ተሳተሪ ግን አላህ ስራውን ይሰራል። ምክንያቱም አላህ ስብሃነሁ ወተዓላ የአንቺ ማንነት ነው የሚፈልገው። አንቺ ጥሩ ከሆንሽ፣ ተቅይ ከሆንሽ፣ አላህ የምትፈሪ ከሆነ የተደበቅሽ ብትሆኝ እንኳን አላህ ጎልጉሎ የሚያወጣሽ ንባል

ኢማን ያለውን ሰው ኢማን ካለሽ ኢማን ያለውን ሰው አላህ ያመጣልሻል። የተሰተርሽ ከሆነ ይብስ የሚሰተርሽን ሰው አላህ ያመጣልሻል። አደብ ካለሽ አደብ ያለውን ሰው አላህ ያመጣልሻል። አንቺ ግን እንዝላል ከሆንሽ መጥፎ ቦታ ላይ የምትገኝ ከሆነ ጥሩ ስነምግባር ከሌለች ከሌለሽ ዝሙተኛ ከሆንሽ ዱርዬ ከሆንሽ ተመሳሳዩን ነው አላህ የሚያመጣልሽ። ምክንያቱም አልከቢሳቱ ልልከቢሲን ቆሻሻ የሆነውን ወይም ደግሞ ባልጌ የሆነውን ባልጌ ለሆነችዋ ሴት ነው፣ እሷም እንደዛ ከሆነች እንደዚ አይነት ወንድ ነው የሚያጋጥማት ብሏል። እና አላህ ይህንን ነገር የአደባባይ ድለላውን አቁሚውና ገታ አድርጊውና አላህ ጋር በይነኪ ወበይነ አላህ በአንቺና በአላህ መካከል ጌታ ሂ ወይ በቃ እንደ ማንኛውም ሰው ትፈልጊያለሽ። መሰተር ያምርሻል፣ ልጅ መውለድ ያምርሻል፣ የራስሽ ቤት ኮንትሮል ማድረግ ያምርሻል፣ የራስሽ ባል የሚጨነቅልሽ የሚያስብልሽ ባል ያምርሻል፣ ያስፈልግሻል። ይሄ እሙን ነው፣ ግልጽ ነው። ነገር ግን እናቶቻችንን ሙእሚን የሆኑ ሴቶች ተደብቀው አላህ እንዳወጣቸው፣ ላ አንቺን የሚያወጣሻልና፣ ያ አላህ በዩ ጌታዬ፣ ወይ በዩ አላህን ስትለምኙ ቆንጆውን ሰው ቤትሽ አንኳክቶ ይመጣል፣ ያመጣልሻል፣ አላህ ማለት ነው። አላህ ኸይሩን የወፍቅሽ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ